ፊልሙ ሲጀምር መስማት የተሳናትና ድዳ የሆነችውን የሁለተኛ ደረጃ ተማሪን ዶትን ያሳየን ነው። በዚህ ምክንያትም ምንም ጓደኛ ማፍራት ባለመቻሏ ሁለም ብቸኛ ነች። አሳዳጊ አባቷም በቅርቡ በመሞቱ ምክንያት በዘመዶቿ ቤት ለመኖርም ተገድዳለች። በሌላ በኩል የአሳዳጊዎቿ ልጅ የሆነችው ኒና ያለምንም ምክንያት ትጠላታለች። ሁለቱም በአንድ ትምህርት ቤት የሚማሩ ቢሆንም ዶት በማህበራዊ ህይወቷ የተገለለች ሲሆን፣ ኒና ደግሞ በትምህርት ቤቷ በጣም ታዋቂና ተወዳጅ ልጅም ነች። በምሳሳትም ኒናና ጓደኛ በዶት ሲስቁ የተመለከተች የትምህርት ቤቷ ተማሪዎች አማካሪ የሆነችው ዶት ቦታ ቀይራ እንድትቀመጥ ትነግራታለች። ዶትም እምቢ በማለት በትምህርት ቤቷ ወደምትወደው ቦታ ወደ መታጠቢያ ቤት ትሄዳለች። ብቻን በምትሆንበት ጊዜ ነጻነት ይሰማታል፣ ብቻን የሆነችም አይመስላትም። ነገር ግን ይሄ ደስታዋ ብዙም ሳይቆይ ኔና ትመጣና ትረብሻታለች። በንዴትም ከውስጥ አውጥታ ወደ ቤት ታመጣታለች። የኔና እናት ኦሊቪያም ዶት በቤቷ እንዳለች እንድሰማትም ተንከባከቢያትም ትላታለች። ነገር ግን ኔና ብዙም ግድ የላትም እሷን ለማሳደግ መውሰድ የእሷ ውሳኔ ስላልሆነ ምንም አይነት ውለታ ለዶት መዋል የእሷ ኃላፊ ነት አለመሆኑን ትነግራታለች። ምሽት ላይ የኒና አባት ፖል ወደ ቤት ሲመጣ ኦሊቪያን በሳሎን ተኝታ ያገኛታል። እሷም የመጠጥ ሱስ ያለባትና በድብርት የምትሰቃይ ሰው በመሆኗ ብዙ ጭንቀትን የሚቀንስ መድኃኒቶችን ትጠቀማለች። ፖልም ወደ መኝታ ክፍሏ በመውሰድ እንድትተኛ ያደርጋታል። እራት ስበሉም በልጃገረዶቹ መካከል የማይመች ዝምታ ያስተውላል። ውጥረቱን ለመቀነስ ለዶት ስሉ የምልክት ቋንቋ እንዲማሩ ሀሳብ ያቀርባል። ነገር ግን በዚህ ጊዜ ኒና ሀሳቡን እስከጨርስም አልጠበቀችም። በማግስቱ በመሳሳት ኒናና ጓደኞቿ እንደተለመደው ወረ ያወራሉ። ጓደኛ ሚሼል ስለ ድንግልና እንስታ ያወራች የ17 ዓመቷ ኒና እስካሁን ድንግል በመሆኑ አይስቁባታል። ይሄ በእንዲህ እንዳለ ዶት የትምህርት ቤቱን ባዶ የሙዚቃ ክፍል ጋር መታ ያኖ ለመጫወት እድሏን ትጠቀማለች። በፊት በቤታቸው ትጫወት ስለነበር አሁን ላይ ሙዚቃውን ባትሰማም እንኳን በጥሩ ሁኔታ ትጫወታለች። ከታዋቂዎቹ ወንዶች መካከል አንዱ የሆነው ኮነር የሷን ጨዋታ ሰምቶ ወዲያውኑ በሷ ይደመማል። ጓደኛው መጥተው እስኪያቋርጠው ድረስ ለረጅም ጊዜ አፍጦም ያያት ነበር። በኋላም ዶት ኒናን በመታ ቁጥጥር በክፍል ውስጥ አገኘችው። ዶት በራሷ ጉዳይ እንድታተኩር ለኔና በአይኗ ብትናገርም ኔና በኃይል ሊፕስቲክ እንድትቀባ ታደርጋለች። ዶትም ይህ ተግባሯ ሁለቱን የበለጠ የሚያስተሳስር መስራት ነበር። ነገር ግን ወደ መስታወት ተመለከተችና ኔና ሆን ብላ ከንፈሯ ላይ ሊፕስቲኩ እንደቀበቻትም ተገነዘበች። በዚያ ምሽት ዶት አባቷን ስለናፈቀች ለመተኛትም ተቸገረች። ንጹሕ አየር ለማግኘት ወደ ውጭ ስትወጣም የኔና የመኝታ ክፍል በር ተከፍቶ ታያለች። አጮልካ ስትመለከትም ኒናንና አባቷን ፖልን አልጋ ላይ ሆኖ አየቻቸው። ይህን በማየቷ ውስጧ በጣም ይረበሻል፣ ወደ ክፍሏ እንድትመለስም ያደርጋታል። በማግስቱም እራት የበሉ ኒና ወላጆቿን በሚሼል ቤት ለማደር የሚያስችል ፍቃድ ብትፈልግም ፖል አልፈቀደላትም። ነገር ግን ኦሊቪያ እንድትሄድ ፈቀደችላት። ፖል አልሰማም ብሎ በቆየ ጊዜ ኒና እግሯን ከጠረጴዛው በታች አሻሽታ እንድትሄድ ልታታልለው ሞከረች። እሱም አዎ ብሎ ከፈቀደላት በኋላ ለሚሼል ደውላ እንደምትችልም ትነግራታለች። በዚህ ጊዜ ፖል ሁል ጊዜ እሱን በመቃወሟ በኦሊቪያ ተበሳጭቶ ክርክር ውስጥ ይገባሉ። ቀጥሎም ኦሊቪያ ብቻዋን ስትሆን ዶት ወደ ሲኒማ ሜት ትችል እንደሆነ በመጠየቅ ማስታወሻ ሰጠቻት። ኦሊቪያም ፖል ወደዚያ እንዲያደርሳትም ትነግሯለች። ምንም እንኳን ምቾት ባይሰጣትም ዶት ትስማማለች። በመካከለኛው ረድፍ ላይ ከሚገኙት ከኒና እና ከጓደኞቿ በስተቀር የሲኒማው አዳራሽ ባዶ ነበር። ኮነር ዶት ብቻ እንደተቀመጠች ባየ ጊዜ ወደ እርሷ ለመቅረብ ቢፈልግም ሌሎቹ ግን ይከለክሉታል። ኒና ዶት መስማት ባለመቻሏ መጥፎ ስሜት ተሰምቷታል፣ ነገር ግን ምንም ግድ አልሰጣትም። ኒናም መስማት የተሳናት ዶት እንዴት እንደምሰማት ለማየት ጆሮን ስዘጋ ዶት ቁልቁልሷን ስትመለከት ታቆማለች። በኋላም ከመተኛቷ በፊት ዶት ከኒና ጋር ስላላት የመጨረሻ ግንኙነት እያሰበች ሳለ በድንገት ፖል ከፎቅ ላይ መውረዱን አስተዋለች እና የተኛ ሰው መሰለች። ጸጉሯን እየዳበሰ ራሱን በሽተኛ ብሎ ይጠራል። ከልጁ ጋር ያደረገ ያለው ነገር ስህተት እንደሆነ የሚያውቅ ይመስላል። ነገር ግን እንዴት ማቆም እንዳለበት ግራ ገብቶታል። የዶት መኖር ከኒና ጋር ያለው ነገር ለመቀነስ ይረዳው እንደሆነ ቢያስብም እንደማሆን ይገነዘባል። በሚቀጥለው ቀንም ዶት ቤት ውስጥ ብቻዋን ፒያኖ እየተጫወተች ነበር። ኒና ሳታውቅ ከትምህርት ቤት ደርሳ ስትጫወትም ከበር ላይ ሆና ትመለከታታለች። በድንገት የፒያኖ ሽቦ ዶት ጮክ ብላም አውራች። ኒና በዚህ ሁሉ ጊዜ ዶት እንደምትሰማቸው ስለተገነዘበች በድንጋጤ ትደርቃለች። በማግስቱ በምሳ ሰዓት ኒና ከዶት ጋር ለመጀመሪያ ጊዜ ትቀመጣለች። ዶት ግራ በመጋባት ስትመለከታት፣ ኒና ከአባቷ ጋር ስላላት የግል ጊዜ ማስረዳትም ትጀምራለች። ይህም ከእሷ ምላሽ ለማግኘት በግልጽ እየሰራች እንደሆነም ያሳያል። ነገር ግን ዶት አፏን አልከፈተችም። ከመውጣቷ በፊትም በምሽት የሚሽልን ሽጉጥ በመጠቀም ፖሊን ለመግደል እንዳሰበችም ትነግራታለች። ዶት አሁንም የምትፈልገውን ትኩረት አልሰጠቻትም። ነገር ግን ፈርታ ተጠቅማለች ሀሳቧን ከኒና ለማውረድ ወደ ሙዚቋ ትሄዳለች። በዚህ ጊዜም ኮነር በበሩ በኩል ያፈጠጠባት እንደሆነም አስተዋለች፣ ደነገጠችም። ቀጥሎም ለመድ ስትሞክር ያስቆማታል። አብረው የላብራቶሪ ሪፖርት ለመስራት ይጠይቃታል። እሷም አስቀድማ ያዘጋጀችውን ሪፖርት ስታሳየው እቅዱ ሳይሳካለት ይቀራል። በዚያ ቀን ምሽት ኮነር ወደ ቤታቸው ሲመጣ ቤተሰቡ አብረው ራት ይበሉ ነበር። እሱም የላብራቶሪ ሪፖርት ለማዘጋጀት ወደ ላይብረሪ ከሱ ጋር እንድትሄድም ይጠይቃቸዋል። ቀጥሎ ሚሸል ትመጣና ለኒና በቦርሳ ዩናይካ ትሰጣታለች። በዚህም ዶት ኒና የሚሸልን ሽኩት እንደጠቀሰችና ፖሊን ለመግደል ያሰበች እንደሆነ የተናገረችው ትዝ ይላታል። ቀጥሎም ዶትና ኮነር ካፌ ውስጥ ይገናኛሉ። ስለ ሪፖርቱ ለትንሽ ሴኮንዶች ያወራታል። ነገር ግን በመጨረሻ ስለ እሷ ያለውን ስሜት ይነግራታል። እሱም መስማት እንደማትችል በማሰብ ፍቅሩን እንዴት እንደሚፈጽም በዝርዝር ነገራት። በድንገት ዶት አምቡላንስ ወደ ቤታቸው አቅጣጫ ሲሄድም ተመለከተች። ኒና አንድ መጥፎ ነገር ስታ ይሆናል በማለትም ወደ ቤቷ በፍጥነት ይመለሳል ች ይሁን እንጂ ሁሉም ሰው ደህና መሆኑን በማየቷ እፎይታ ተሰምቷታል። ኔናም የአባቷ ባህሪ እንደሰለቻት ስትናገርም ሰማችም። ስለዚህ እሷን ለመርዳት ስትልም ዶት የሆነ ዕቃ አንስታ ትሰብራለች። ይህም ሁለቱን ስለረበሻቸው ፖል ወደ ክፍሉ ስመለስ፣ ኔና በአልጓ ክፍል ላይ ስታለቅስም እንመለከታለን። በሚቀጥለው ቀንም ኔና ከዶት ጋር ያወራች ዩኒፎርሙን ትተኩሳለች። እሷን በዚያ ምሽት ፖልን እንደምትገላው አስባም ነበር። ነገር ግን ፊቱን አቃጥዬ ገሏለሁ በማለት አሻንጉሊቷን አቃጥላ ዶትን ታስታቅፋታለች። ዶት አሁንም ኒና መስማት እንደምትችል አታውቅም ብላ ታስባለች። በዚህም እቅዶን እንዳልሰማችም አስመሰለች። በዚያ ቀን ከሰዓት ኒናና ሚሼል ለትምህርት ቤቱ የቅርጫት ኳስ ቡድን ሲጫወቱ፣ በሌላ በኩል ኮነርን አሰልጣኙ ለተወሰነ ደቂቃዎች ከተጫወተ በኋላ በንች ላይ እንዲቀመጥም አዘዘው። ከጨዋታው በኋላ ኮነርና ዶት መዋኛ ገንዳ አጠገብ ሄደው ለትንሽ ደቂቃ አብሮ ያሳልፋሉ። ኮነር እሷም መስማት እንደማትችል በማሰብ ስለ አልጋ ላይ ጨዋታ ማውራት ይጀምራል። በድንገት ዶት ልብሷን አውልቃ ሁለቱም በመዋኛ ገንዳው አጠገብ ፍቅር መስራት ይጀምራሉ ስላለ ይህ በእንዲህ እንዳለ የቤት ውስጥ ኦሊቪያ ኒናና ኮነር ጥሩ ጥንዶች መሆን እንደሚችሉም ለፒተር ትጠቁማለች። ይህ አስተያየቷ ፒተርን ልጇ እንደዚህ ማሰቧም አበሳጨው። እያወሩም ኦሊቪያ ልብሷን አውልቃ እንድተኛ ጋበዘችው። ነገር ግን ለልጁ ሲሆን እንደ ነበር ለእሷ ሲሆንም በአልጋው ላይ ስሜቱ እንደ ኤሊ የሆነበት ፒተር እዛው ትቷትም ይወጣል። ቀጥሎም ኒና እኩለ ሌሊት ላይ ወደ ቤቷ ትመለሳለች። እናም ቀኑን ሙሉ በደስታ ስጫወቱ በማሳለፏ ድካም ይልቀውባታል። ፒተርም የእጅ ቦርሳ እንደ ስጦታ ከሰጣት በኋላ እንደለመደው ሊያደርጋት ሲሞክር ያሳየናል። በሌላ በኩል ኦሊቪያ በመኝታ ክፍሏ ውስጥ ነቅታለች። ምን የተካሄደ እንዳለ የምታውቁም ትመስላለች። ሆኖም ባሏን ለማቆም ምንም ነገር አታደርግም። ዜናም ለፖል ሰርፕራይዝ አለኝ በማለት አይኑ እንዲጨፍንም ጠየቀችው። ለዶት እንዳለችው ልታደርግ የጋሌ ካውያ ወደ ሱ አቀረበች። ፊቱን ልታቃጥል ሰከንዶች ሲቀራት ዶት ወደ ቤት ትመለሳለች። እናም ሀሳቡን አስቀየረቻል። ቀጥላም ነፍሰ ጡር መሆኗን ነገረችው። ፖልም ይህ ከሆነ ከልጁ ልጅ እንደሚወልድ ሲያስብ በጣም ፈራ። በዚህም ኔና ለውርጃ አንድ ሺህ ዶላር ስጠይቀው በማግስቱ ስጣትም ተስማማ። በሚቀጥለው ቀንም ኔና ወደ ዶት ክፍል ሄዳ እሱን ለመግደል ደፋር እንዳልነበረችም ትናገራለች። በማግስቱም የትምህርት ቤት ዳንስ ነበር። ኔና ለዶት ለሌሊት የሚሆን ቀምስም ሰጣቻት። እነሱም ሲዘጋጁ እርጉዝ መሆኑን እንደዋሸችም ነገረቻት። እንዳለችም ከሆነ ሺህ ዶላር ወስዳ ወደ ሌላ ግዛት ለመሸሽ በዚያም ለመዝናናትና ከተቻለም ሌላ ገንዘብ ለመስራትም አቅዳለች። ከተናዘዘችም በኋላ ዶትን ሊፕስቲክ ቀባ ቻት ዛሬ እንደሌላው ቀን አሻንጉሉት አላስመሰለቻትም። ከትንሽ ቆይታ በኋላ ፖል በቦርሷ ውስጥ የወር አበባ ናፕኪን ሲያገኝ ኒናን ፈልጎ አገኛት። ከስድስት ሳምንታት በላይ ፔሪዮዶ እንዳልመጣ መናገሯ እንዲሁም እርግዝና የውሸት እንደሆነም ነገራት። እሱም ሞደሱን ያሳያት እውነቱን እንድትናገርም ጠየቃት። የኔና ውሸት አመንጪ የአእምሮ ክፍሏ አሁን የደከመ ይመስላል። ፖልን ማሳመን አልቻለም። በዚህም ፖል ኒናን በጥፊ አጮላት። ራሱን መቆጣጠርም ተሳ ነው። ኦሊቪያ ልጇ በህመም ስታለቅስ ብትሰማም ምንም ነገር ማድረግ አልቻለችም። በሌላ በኩል ዶት የኔናን ማልቀስና ጩኸት ስሰማ መጫወቷን አቁማ የፒያኖ ሽቦቀ ሲያስረዳ ወደ መኝታ ክፍሏ ትሄጣለች። ፖል ኒናን ብቻ እንድተዋት የጮህችበት በሽቦ አነቀችው ከሰከንዶች በኋላም ፖልን ወደ ቀድሞ አያቶቹ ወደ ላይ ትልኳለች። ኒናም በድንጋጤ ትደርቃለች። ኦሊቪያ ወደ ታች ስትመጣ ኒና ዶት አባቷን ስለገደለቻት ዶትን ትረግማታለች። ኦሊቪያም ከባለቤቷ ሞት ይልቅ ዶት እንዴት መናገር እንደቻለች በማወቋ በጣም ትደነግጣለች። በተመሳሳይ ጊዜ ሚሼል ለትምህርት ቤቱ ዳንስ ስለመሄድ የበሩን ደወል ደወለች። ዶትና ኒናም በፍጥነት ልብሳቸውን ቀይረው ሁሉም ነገር የተለመደ እንዲመስል በማድረግ ቤታቸውን ይዘው ወደ ትምህርት ቤት ይሄዳሉ። በትምህርት ቤትም ኮነር ዶትን ከሚመስል አካል ጋር ይጨፍራል፣ ምክንያቱም ዶት በሀሳቧ ከሱ ጋር አይደለችምና። ቀጥሎም ኒና ቦርሳን ወዝዳ ፓርቲው እስኪጠናቀቅ ተደብቃ ትጠብቃለች። ይህ በእንዲህ እንዳለ ኦሊቪያ በመኝታ ክፍል ውስጥ የፖልን አስክሬን ለመግለጽ በሚከብድ ሀሳብ ታያለች። ከረጅም ጊዜ በፊት ከሱ ጋር በፍቅር ወጥቃም ነበር። የምትጸጽተው ብቸኛው ነገር ቢኖር ሴት ልጇን እንደሱ ካለው ጭራቅ ለማዳን ባለመቻሏ ነበር። በሌላ በኩል ኮነር ፓርቲውን ለቃ ስትወጣ ዶትን ጠራት። እሷም ዞር ብላ በማየቷ በጣም ይደነግጣል። እሱም በእርግጠኝነት ዶት መስማት እንደምትችልም አወቀ። ምስጢሩን ክፉን፣ ደጉን፣ ሐሳቡን፣ ጭንቀቱን የዘረገፈላትን በሙሉ እንደምታውቅም ተገነዘበ። ስለ ክህደቷ ይቅርታ እንድትለውም ጊዜ አልሰጣትም ሄደም። በዚህ ጊዜ እድል እንደማይሰጣት በማወቋ ይበልጥ አስፈላጊ በሆኑ ጉዳዮች ላይ ለማተኮርም አሰበች። ኒናን ከመታጠቢያ ቤት አወጣችና በአቅራቢያ ወደሚገኝ ወንዝ ዳርም ይሄዳሉ። በኋላ ላይ አስክሬኑን ለማስወገድ በማቀድ ቦርሶን ከነልብሱ ይቀብሩታል። ኒና ለምን በዚህ ሁሉ ጊዜ መስማት ተሳናት መሰላ እንድታየችም ዶትን ጠይቀቻት። እሷም በጣም የምትወደው አባቷ መስማትም ሆነ መናገር የማይችል ስለነበር አባቷን ለመምሰል ብላ እንደሆነም መለሰች። ከዚያም ወደ ቤታቸው ይመለሳሉ። ቤታቸው በፖሊስ ተከበው ኦሊቪያ በካቴና ታስራ ሲሰራ በፖሊሶችም ታጅባ ነበር። ምን እንደተፈጠረም ይጠይቃሉ። ኦሊቪያም ፖሊን እንደገደለች ተናገረች። ላደረገባትም ነገር ሁሉ ኒናን ይቅርታ ጠይቀቻት። ፖሊሱ አባቷን እንደገደለች ቢያስብም ኒና ግን ከይቅርታው በስተጀርባ ያለውን ትክክለኛው ምክንያት ትረድታለች። በመጨረሻ ፖሊሶቹ ኦሊቪያን በመኪና ሲወስዱ ያሳየን ፊልሙ በዚህ ይጠናቀቃል።